የተልዕኮ እሑድ በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሆሳዕና ሀገረ ስብከት በጊምቢቹ ኪዳነ ምሕረት ቁምስና ተከበረ። የዕለቱን መስዋዕተ ቅዳሴ የሆሳዕና ሀገረ ስብከት ጳጳስ እንደራሴ ክቡር አባ አማኑኤል ዮሴፍ መሪነት ተከናውኗል። አባ አማኑኤል አዲስ ሚስዮን በሆሳዕና ሀገረ ስብከት የከፈቱትን የኮንሰላታ ማርያም ገዳም የበላይ አለቆቹን የእንኳን ደህና መጣችሁ መልእክት አስተላልፈዋል። የገዳሙ የአፍሪካና የኢትዮጵያ አለቆች በመክፈቻው ሥነ ሥርዓት ላይ የተገኙ ሲሆን ክብረ በዓሉ በሆሳዕና ሀገረ ስብከት የተልዕኮ ቀን በሁሉም ቁምስናዎች በድምቀት ተከብሮ ውሏል። በብዙ ቁምስናዎች ክርስቲያኖች በወንጌል ተልእኮ ውስጥ ድርሻ እንዳላቸው ይረዳሉ፣ ቀኑንም በጉጉት የሚጠብቁት መሆኑ ተገልጿል። ሁሉም ቁምስና የተልእኮ ቀን ቅዳሴ፣ የምልጃ እንዲሁም የምስጋና ጸሎት ያደረጉ ሲሆን ክርስቲያኖች ለወንጌል ተልእኮ ስራ የሚቻላቸውን ሁሉ እንዲያደርጉም ጥሪ ቀርቧል። በሀገረ ስብከቱ የሚገኙ በርካታ ቁምስናዎች ክብረ በዓሉ በልዩ ሁኔታ ማክበር ችለዋል። በዚህም በሀገረ ስብከቱ በቅዱስ ዮሴፍ ካቴድራል እና በሌሎች ቁምስናዎች ጨረታና የ የልግስና መርሃ ግብር በማካሄድ አክብረዋል። መረጃው የሆሳዕና ሀገረ ስብከት ነው።